በቲክቶክ ስሟ ናዮ ተብላ የምትጠራው በትክክለኛ ስሟ የድድያ ነፃነት፣ ከነ ጆን ዳንኤል ጋር በፊት መታሰሯ የምታወስ ነው። በነ ጆን ዳንኤል ክስ መዝገብ ስር የእሷም እንዳለና አብዛኞቹ ኤልያስ ድርባ ወይም ዳዊት ድርባ በመባል የምታወቀው የጆን ዳንኤል አጎት እንደሆነ የምነገረው፣ እነሱን ጨምሮ በርካቶቹ በአውሮፕላን ላይ በተነሳው በመንግስት ድህንነቶች መካከል የተነሳው ያለመግባባት ለእስር ዳርጓቸው ነበር። ታዲያስ የአየር መንገድ ስም በማጠልሸት በማለትም ነበር ክስ ሽብርን በማስመልከት የተመሰረተባቸው። ታዲያስ ጆን ዳንኤል እስካሁን ድረስ እስር ቤት ቃሊቲ እንደሚገኙ ጭምርም ነው። ታዲያ በቅርቡ ያሬድ ነጎ ወደ ቃሊቲ ማረሚያ ቤት ኮንሰርት ባቀረበበት ሰዓት ላይ ናዮ ነፍሰ ጡር ሆና መታየቷ የምታወስ ነው። የኋላ ኋላም ልጅ እንደተገላገለች የወጡት መረጃዎች ያሳያሉ። ዛሬ የተሰማው አቃቤጉ የድድያ ነፃነት ወይም ናዮን እና ኤሌኒ የተባለች ሁለቱ ሴት በዛው ጉዳይ በጆን ዳንኤል ክስ መዝገብ ውስጥ የሚገኙትን በዋስ መብታቸው ተጠብቆ እንዲፈቱ የወጡት መረጃዎች ያሳያሉ። ሌሎቹ ግን እዛው ሆኖ አሁንም ጉዳዩን እንደሚከታተሉ የደረሱን መረጃዎች ያሳያሉ። ሚኪ ነኝ። ሚኪ ታቦርን ሰብስክራይብ በማድረግ ማበረታታቱን እንዳይረሱ። ይህ አዲሱ ቻናላችን ነው። ሰላም ቆዩለኝ።